ቅዱስ ማቴዎስም እግዚአብሔር ክርስቶስ እንዳዘዘው ጸጉሩን ተላጨ፣ ጺሙን ተላጨ፣ ዘንባባ ይዞ ወንጌልን ለመስበክ ገባ። ጣዖት ወደሚመለክበት ገብቶ ምን አደረገ? የጣዖቱ ሊቀ ካህን ወይም የጣዖቱ መሪ አርሚስ ይባላል። ወደሱ ዘንድ ሄዶ ከአርሚስ ጋር መጨዋወት ጀመረ። ሲጨዋወት እንዲህ ይለዋል። አርሚስ ይለዋል፣ ወዳጅ አርሚስ እንደው የእናንተ ጣዖታቱ እጅ አላቸው እግር አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። አይንተ እግዚአብሔር አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምዕመናን ወምዕመናት እንዲሁም ሕፃናት በሎል እግዚአብሔር ስም እንደምን ቆያችሁ? አሜን። የአምላካችን የመድኃኔ ዓለም ስሙ የተባረከና የተመሰገነ ይሁን አትለይምና እናቱ እናታችን ቅድስት ድንግል ማርያም ምልጃዋ አማላጅነቷ ከሁላችን ጋር ይሁን። እንኳን አደረሳችሁ። እንደ እግዚአብሔር መልካም ፍቃድ በዛሬው ዕለት በቅድስት ቤተ ክርስቲያናችን ብዙ ቅዱሳን ታስበው ይውላሉ። የቅዱሳኑን ታሪክ መነሻ አድርገን ከመጽሐፍ ቅዱስ ኃይለ ቃል እንነጋገራለን። እግዚአብሔር አምላክ ማስተዋሉን ለሁላችን ያድለን። የዕለቱን ትምህርት ከመጀመራችን በፊት በዛሬው ዕለት በቅድስት ቤተ ክርስቲያናችን ማለትም ጥቅምት አስራ ሁለት ቀን ሊቀ መላእክት ቅዱስ ሚካኤል የምናስብበት ቀን ነው። ከዛ በተጨማሪ እንደ ልቤ የተባለው ቅዱስ ዳዊት የነገሰበት ቀን ነው። ከዛ በተጨማሪ ሁላችንም የምናውቀው ባይር ሃሳብን በጸሎቱ እግዚአብሔርን ጠይቆ እንዲሆን እንዲከናወን ያደረገው ቅዱስ ድሜጥሮስ በዓለ እረፍቱ ነው። ከሁሉም ይልቅ በማቴዎስ ታሪክ ላይ እግዚአብሔር ለፈቀደልን ደቂቃ ለትንሽ ደቂቃ እንቆያለን። እግዚአብሔር አምላክ ማስተዋሉን ለሁላችን ያድልልን። የምንነሳበት የመጽሐፍ ቅዱስ ክፍል የሚሆነው የቅዱስ ማቴዎስ ወንጌል ምዕራፍ ዘጠኝ ከቁጥር ዘጠኝ ያለው ኃይለ ቃል ይሆናል። እንዲህ ይላል ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው ተነስቶም ተከተለው ይላል። እንዲገባን ቃሉም በቀላሉ እንዲያዝልኝ እንዲያዝልን እንዲህ በሚል ኃይለ ቃል እንማራለን። ተከተለኝ አለው ተነስቶም ተከተለው። እስኪ እንበለው ተከተለኝ አለው ተነስቶም ተከተለው። እንግዲህ ይህንን ኃይለ ቃል ተጽፎ የምናገኘው በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ ነው። ዛሬ ጥቅምት 12 ቀን የአባታችን የሐዋርያው የቅዱስ ማቴዎስ በዓለ ዕረፍቱ ነው። ብዙዎቻችን ወንጌሉን እናውቀዋለን። በዓለ ዕረፍቱን ግን አናውቀውምና እግዚአብሔር በገለጠልን እግዚአብሔር በነገረን መጠን ስለ ቅዱስ ማቴዎስ እንነጋገራለን። ቃሉ ግን ለሁላችን ነውና ምን ይላል? ተከተለኝ አለው ተነስቶም ተከተለው ይላል። እንግዲህ ስለ ቅዱስ ማቴዎስ መጽሐፍ ቅዱስን ስንመለከት፣ አባቶችን ስንጠይቅ እንዲህ የሚል ታሪክ እናገኛለን። ቅዱስ ማቴዎስ የቀድሞ ስሙ ሌዊ ይባል እንደነበረ ይነግረናል የቤተክርስቲያን ታሪክ። የቅዱስ ማቴዎስ የአባቱ ስም ዲቁ ይባላል፣ ወይም ደግሞ አልፊዮስ ይባላል። ይህንንም በቅዱስ ማርቆስ ወንጌል ምዕራፍ 2 ቁጥር 14 ላይ የአልፊዮስ ልጅ እያለው ቅዱስ ማቴዎስን ይጠራዋል። ስለዚህ የቅዱስ ማቴዎስ የአባቱ ስም ዲቁ ይባላል። የእናቱ ስም ክሩስቲያ ይባላል። የመጀመሪያ የማቴዎስ ስሙ ሌዊ ይባላል። ክርስቶስ ነው ማቴዎስ ብሎ ስሙን የለወጠው። ስሙን የጠራው እንግዲህ ቅዱስ ማቴዎስ በቀድሞ ለሐዋርያነት ከመመረጡ በፊት በቀራጭነት ይተዳደር የነበረ ሰራተኛ ነው። ምን ማለት ነው? ዛሬ በእኔና በእናንተ ዘመን ገቢዎች በሚባለው ድርጅት ላይ ለመንግስት ተቀጥሮ ቀረጥ ይሰበስብ ነበረ። ክርስቶስ በዛ ሲያልፍ አየው። ማንን? ቅዱስ ማቴዎስን ሁላችንንም ማንየን ክርስቶስ በምህረቱ ሁላችንን የሚጎበኝ ክርስቶስ አየው። ሲያልፍ ማቴዎስን በቀራጭነት ገንዘብ ሲሰበሰባየው ምን አለው? ተከተለኝ አለው፣ ተነስቶም ተከተለው ይላል። ቆይ ዛሬ ነገ አላለም ቅዱስ ማቴዎስ የክርስቶስን ድምፅ ሰማ። ምንድነው ድምፁ? ተከተለኝ። ተነሳለው፣ ተነሳ። ተከተለኝ አለው፣ ተከተለው። ማንን ክርስቶስን ቃሉን ሰምቶ እንግዲህ ክርስቶስ እኔና እናንተንም በተለያየ የህይወት ክፍል በተለያየ የትምህርት ደረጃ ለአገልግሎት ይጠራን ይሆናል። ያኔ ስንጠራ እንደ ቅዱስ ማቴዎስ እሽ ብለን ተነስተን እንድንከተለው የአምላካችን የመድኃኔ ዓለም ቅዱስ ፍቃድ ይሆንልን። ተከተለኝ አለው ተነስቶም ተከተለው። እንግዲህ ቅዱስ ማቴዎስ ለአንድ ቀን እንኳን እግዚአብሔር አገለግላለሁ ብሎ አይደለም። ቅዱስ ማቴዎስ ግን መደበኛ ስራውን ነበር የሚሰራው። መደበኛ ስራውን እየሰራ የዕለት ተዕለት ኑሮውን እየኖረ ህይወቱን እየቀጠለ ክርስቶስ ጠራው ላገልግሎት። ዛሬም እኮ ብዙዎቻችን እግዚአብሔር በምን እንደሚጠራን አናውቀው። በብዙ መንገድ በብዙ ምክንያት እኛ ወደሱ እንድንቀርብ እግዚአብሔርን እንድናስበው እግዚአብሔርን አስበን ከሰው ጋር እንድንፋቀር በብዙ ሁኔታዎች ይጠራናል። እንድናስተውል ማን ይርዳን? እግዚአብሔር አምላክ ይርዳን። እንግዲህ ቅዱስ ማቴዎስ ለአገልግሎት ሲጠራ ቆይ ዛሬ ቆይ ነገ አላለም። እንደውም አባቶች እንደሚያስተምሩን ታሪክ እንደሚነግረን ቅዱስ ማቴዎስ ተዝካሩን አውጥቶ የሄደ ሐዋርያ ነው። ምን ማለት ነው? ደግሶ በቤቱ ነድያንን አብልቶ የሄደ ሰው ነው። ለምን ለወንጌል አገልግሎት ለምን የእግዚአብሔርን ጥሪ ለመከተል ለምን እግዚአብሔርን ህጉን ለማክበር ስለዚህ ከቅዱስ ማቴዎስ አሁን ባነሳ ነው የምንማረው ምንድን ነው እግዚአብሔር ይጠራናል ለአገልግሎት ለቤቱ ምክንያት አያስፈልግም? አዎ እኛ ላንገባ እንችላለን በቤቱ ማገልገል ጸጋውም ዕውቀቱም እምነቱም ላይኖረን ይችላል ግን ማንም የለውም እግዚአብሔር በቸርነቱ ነው ሁሉን በቤቱ እንዲያገለግሉ የሚያደርገው ስለዚህ የእግዚአብሔርን ጥሪ ልንሰማ ያስፈልጋል ቅዱስ ማቴዎስ ለአገልግሎት በተጠራበት ጊዜ ፍልስጤም ወደሚባል ቦታ ሄደ ለምን የክርስቶስን ወንጌል ወደ ዓለም ሁሉ ዞሮ ሊያስተምር በፍልስጤምም የእግዚአብሔርን ቃል ተናገረ የእግዚአብሔርን አዳኝነት መሰከረ። የክርስቶስን አምላክነት፣ የክርስቶስን ትውልድ፣ የዘር ሐረግ በመጽሐፍ ጽፎል እንደምናገኘው ተናገረ፣ አስተማረ። ማን? ይህ ቅዱስ ሰው ቅዱስ ማቴዎስ። እንግዲህ ቅዱስ ማቴዎስን ስናስበው ብዙ የዓለም ሀገራትን ዞሮ አስተምሯል። ከነዛ አንደኛው ሀገራችን ኢትዮጵያ ናት። ወደ ሌሎችም የዓለም ክፍሎች ሄዶ የክርስቶስን ቃል ለክርስቶስ ወገኖች አስተምሯል። ለአሕዛብ አስተምሯል። አሕዛብን መልሷል። ማን ይህ ቅዱስ ማቴዎስ። እንዲሁም በታሪኩ ላይ የምናገኘው አንድ ታሪክ አለ። ቅዱስ ማቴዎስ ወደ ካህናት ሀገር ገባ። ምን ሊያማረግ? ለማስተማር፣ ለማስተማር ወደዛ ሀገር ወደዛ ቦታ በሚገባበት ሰዓት ላይ ከመግቢያው ከሀገሩ ድንበር ላይ አንድ ብላቴና ጠየቀ። የዚች ሀገር ሁኔታዋ እንዴት ነው? አለው። ወደዚህ ሀገር ለመግባት ከፈለክ አለ ጸጉርህን ጺምህን፣ ተቆረጥ፣ ዘንባባ ያዝና ግባ አለ። ማቴዎስ ግራ ገባው፣ ጭንቅ ሆነበት! ከዛስ ድጋሜ ያ ብላቴና ማቴዎስ ብሎ ጠራው። በዚህ ጊዜ ቅዱስ ማቴዎስ ደነገጠና ከወዴት ታውቀኛለህ አሉ እኔ አምላክህ ጌታ ኢየሱስ ክርስቶስ ነኝ አለው። ስለዚህ ያልኩህን አድርጋል። ቅዱስ ማቴዎስም እግዚአብሔር ክርስቶስ እንዳዘዘው ጸጉሩን ተላጨ፣ ጺሙን ተላጨ፣ ዘንባባ ይዞ ወንጌልን ለመስበክ ገባ። ጣዖት ወደሚመለክበት ገብቶ ምን አደረገ? የጣዖቱ ሊቀ ካህን ወይም የጣዖቱ መሪ አርሚስ ይባላል። ወደሱ ዘንድ ሄዶ ከአርሚስ ጋር መጨዋወት ጀመረ። ሲጨዋወት እንዲህ ይለዋል፣ አርሚስ ወይ ይለዋል ወዳጅ አርሚስ፣ እንደው የእናንተ ጣዖታቱ እጅ አላቸው እግር አላቸው፣ አይሄዱም፣ አይራመዱም፣ አይበሉም፣ አይጠጡም፣ ጸሎትን አይሰሙም ይለዋል። እንዲህ እያለ ቀስ በቀስ ቀስ በቀስ የእግዚአብሔርን ቃል በብልሃት ለአርሚስና ለተከታዮቹ አስተማረ። የእግዚአብሔር ቃል በጥበብ ነው የሚነገረው የእግዚአብሔር ቃል በማስተዋል ይነገራል በማስተዋል ይደመጣል ይህ አልሚስ የሚባለውን ሰው የእግዚአብሔርን ቃል ከቅዱስ ማቴዎስ ሰማ ከቅዱስ ማቴዎስ ተማረ አምኖ ተጠመቀ በማን በቅዱስ ማቴዎስ አማካኝነት በማን በቅዱስ ማቴዎስ አማካኝነት እንግዲህ ስለ ቅዱስ ማቴዎስ በምናነሳበት ሰዓት ላይ ብዙ ነገሮችን እናገኛለን። ይህ የአርሚስና የሰዎቹ የአርሚስ ተከታዮች ሰዎች ወደ ክርስትና ሃይማኖት መግባታቸውን የሰማ ያ ንጉሥ ቅዱስ ማቴዎስንና አርሚስን በእሳት አቃጠላቸው። ግን ክርስቶስ አዳናቸው። ምክንያቱም ያመኑት አምላክ እግዚአብሔር አዳናቸው። እንግዲህ የክርስቶስን ቃል ስንሰብክ ስለ ክርስቶስ ስንናገር ብዙ መከራ ሊደርስብን ይችላል። አዎ ይደርስብናል። ሐዋርያት ላይ ሐዋርያን አበው ላይ ሰማዕታት ቅዱሳን ላይ ስለ ክርስቶስ ሲናገሩ ብዙ መከራ ደርሶባቸዋል። ስለዚህ እኔና እናንተም ላይ ሊደርስ ይችላል። ቢደርስም አዲስ ነገር አይደለም፣ እንግዳም አይደለም። ቅዱስ ማቴዎስ እንዲህ አድርጎ የክርስቶስን ቃል መስክሯል። የክርስቶስን ቃል አስተምሯል። ስለ ክርስቶስ ብሎ ታስሯል። እንዲሁም የምናገኘው ምንድን ነው? ቅዱስ ማቴዎስን ወንጌልን ያስተምራል ብለው ክርስቶስን ይሰብካል ብለው አሰሩት። ዛሬም በሐሰት የታሰሩ ብዙ ሰዎች አለ። በሐሰት የታሰሩ ብዙ ወዳጆቻችን አሉ። ቅዱስ ማቴዎስ ምን አለ? ታሰረ። በእስር ቤት ግን እግዚአብሔር አለ። እስር ቤት ሲገባ አንድ ጓደኛ አገኘ። ሁሌ ያዝን ነበረ፣ ሁሌ ይተክዝ ነበረ። ቅዱስ ማቴዎስ አገልግሎቱን አላቆመም በእስር ቤት። ዛሬስ እኛ አንድ ሰው ተናገረን ብለን አገልግሎት እናቆማለን። አንድ ሰው በትክክል አላየንም፣ አንድ ሰው ሰደበን ብለን ከዚህች ከቅድስት ቤተክርስቲያን እንርቃለን ቅዱስ ማቴዎስ አገልግሎቱን አላቆምም። እስር ቤት ውስጥ እግዚአብሔርን መስበክ ጀመረ፣ ያዘኑትን ማጽናናት ጀመረ ቅዱስ ማቴዎስ። ያ ሰው አዝኖ ያየው ነበር። ቀረብ ብሎ ወዳጄ ምን ሆነሃል አለው። ያን ሰው ታሪኩን ነገረው። እኔ መርከበኛ ነበርኩ አለ ለአንድ ባለጸጋ የማገለግል መርከበኛ ነበርኩ። የዛን ባለጸጋ ንብረቱን ይዤ በመርከብ ተሳፍሬ ሄጄ ነግጄ ወጥቼ ወርጄ ስመለስ ማይበል ሞገድ ተነስቶ መርከቡም የሸጥኩበትም ዕቃ እንዳለ ወደመ አለው። ነገር ግን ወድሞ እኔ ጤነኛ ሆኜ ወደ ባለጸጋው ቤት ገባው። ያ ባለ ጸጋ ግን እኔ በደና እኔ በጤና መምጣቴ ሳይሆን ያስደሰተው እቃው ንብረቱ መጥፋቱ አሳዘነው። እና ይኸው እንደምታይ ወደ እስር ቤት ከትተኛ ነው። አስባችሁታል ወገኖቼ፣ አሁን በሐሰት ስንት ሰዎች ታስረዋል፣ በማያውቁት ነገር ተወንጅለው፣ በሌሉበት ነገር ስማቸው ጠፍቶ፣ ሆን ብሎ ተሰርቶ፣ ስንት ሰው በእስር ቤት እየማቀቀ ነው ያለ ጥፋቱ? ይህም ሰው በእስር ቤት በዚህ አይነት ሁኔታ ተቀምጦ ሳለ ቅዱስ ማቴዎስ እንዲህ አሉ። የእግዚአብሔርን ቃል እየነገረ አጽናን ነው። ምን አለው? አይዞህ በቅርቡ ትፈታለህ። ያ ባለጸጋም ይጠራሃል፣ ወደ እሱ ዘንድ ትሄዳለህ። ከሄድክም በኋላ ያ መርከብ የሰጠመበት ቦታ ጋር ሂድ፣ ያን ጊዜ መርከቡንም እቃውንም ታገኘዋለህ አለው። ያን ሰው ቅዱስ ማቴዎስ እንደነገረው ከጥቂት ቀን በኋላ ተፈታ። ማቴዎስ ወደ ነገረው ቦታ ሄደ። መርከቡንም እቃውንም አገኘ። ለዛ ባለ ጸጋ አምጥቶ ሰጠው። ያን ባለጸጋ ነገሩን ጠየቀ። ማቴዎስ የሚባል ሰው እስር ቤት አለ፣ እሱ ነገረኝ፣ እሱ የነገረኝን ተገበርኩት አለ። እኛም እግዚአብሔርን ቃል ልንተገብረው አምላካችን ይርዳን። ተገበርኩት አለ ያም በዐይነ ጸጋ ቅዱስ ማቴዎስን ጠርቶ ተማረ። በቅዱስ ማቴዎስ ስብከት አመነ። ይሄም በንጉሱ ዘንድ ተሰማ። በዚህ ሰዓት ምን ሆነ? በዛሬው ቀን ጥቅምት አስራ ሁለት ቀን ቅዱስ ማቴዎስን እረፍቱ እንዲሆን ምክንያት ሆነ። እግዚአብሔር ባወቀ እግዚአብሔር በራሱ በካህልነቱ ባሰበው ጊዜ በዛሬው ቀን በዓለ እረፍት ሆነ። እንግዲህ ተከተለኝ አለው ተነስቶም ተከተለው። ቅዱስ ማቴዎስ እግዚአብሔርን ተከተለው። እኔና እናንተም እግዚአብሔርን ተከትለን ቃሉን ሰምተን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን እንድንቀበል የአምላካችን የመድኃኔዓለም ቅዱስ ፈቃድ ይሆንልን።